ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለው። እንግዲህ በዚህ ቻናል ከሁለት ዓመት በላይ ተማሪዎችን በኦንላይንም በውስጥ መስመርም እያስተማርን ቆይተናል። በዚህም ቆይታችን እንግዲህ በጣም ብዙ ልጆች ማንበብ መጻፍ መረዳት ችለዋል። እንግዲህ ሌላው የተረዳውት ነገር በጣም ብዙ ልጆች ትምህርት የሚፈልጉ ልጆች አሉና፣ ይህ እነዚህ ልጆች ደግሞ ትልልቆች ናቸው። የሚገርማችሁ እና ይህ ሊሆን የቻለው እንግዲህ ልጅ እያሉ አንደኛ በቤተሰብ የገቢ ሁኔታ ሊሆን ይችላል። የትምህርት ቤት እርቀት ሊሆን ይችላል። አንዳንዶች ደግሞ ታላላቃቸውን ወይ ደግሞ ታናሾቻቸውን እያስተማሩ ነው ያለፋቸው ማለት ነው እና በተማሪዎች ወይ ደግሞ ሰዎች በተለያየ ምክንያት ትምህርታቸውን በጊዜያቸው ላይማሩ ይችላሉ ማለት ነው። ግን አሁን ላይ እንደ ድሮ አይደለም። የትምህርት ቤት እርቀትም የለም። በቃ በትንሽ ጊዜ ባላችሁበት ሁናችሁ የምትማሩበት እድል አለ ማለት ነው። በዚህ ጊዜ ምክንያቱም ያው እንደምታዩት ካላችሁበት ተሰባስባችሁ በየብቻችሁ እያያችሁኝ ስለሆነ ማለት ነው። ስለዚህ እኛም እንግዲህ በዚህ ዩቲዩብ ቻናል በጣም ብዙዎቻችሁን በዚህ መሰረት ማስተማር ችለናል። አሁንም ቢሆን እየቀጠል እንገኛለን ማለት ነው። ሰው ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ስትፈልጉ በዚህ ኦንላይን ላይ ስትፈልጉ ደግሞ በውስጥ መስመር ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ እየተገናኘ ትምህርታችሁን እኛ ጋር መቀጠል ትችላላችሁ ማለት ነው። እኛ ግን እንግዲህ እንደምትመለከቱት እዚህ ላይ ፊደላቶችን እየጻፍን እናስተምራችኋለን። በቀጣይ ደግሞ በእጅ ጽሑፍ እንዴት እንደሚጻፉ ምናምን አሳያችኋለሁ። በተለያየ መንገድ ፊደላቶችን የምትለዩበትን ሁኔታ እንፈጥራለን ማለት ነው። እንግዲህ እኔ ከፍ ለማድረግ ሞክሬ ነበረ ትምህርቱን ማለት ነው። ግን አብዛኛው ተማሪ ይሄን ቻናል የሚፈልገው ፊደላቶችን ለመለየት ነው። ሶ እኔም አሁን እሱም ስለተረዳሁት ከዚህ ከፍ እያሉ ሲሄዱ ቀላል ነው ትምህርት። እውነት ለመናገር ግን እነዚህም ለመለየት ትንሽ ጊዜ ስለሚፈልግ እዚህ ላይ በደንብ ተመላልሰን በደንብ እንማራለን እናያቸዋለን ማለት ነው። እንግዲህ ካልኳችሁ ያው ዛሬ እነዚህም ፊደላቶች ወደ ጎንም ማሳያቸዋለው ወደታችም ማሳያቸዋለው። ሲቀጥል ደግሞ እንዴት እንደምትይዟቸው እራሱ አስተምራቸዋለሁ ማለት ነው። ስለዚህ እስከ መጨረሻው በትዕግስት በደንብ እየተከታተላችሁ ጠብቁኛላችሁ እየጻፋችሁ አብራችሁ እያላችሁም መሆን አለበት ማለት ነው። እንግዲህ የአማርኛ ትምህርት ስትፈልጉ ስትማሩ ፊደላቶችን ነው መለየት ያለባችሁ እና ከዚህ ውስጥ በአማርኛ ሰላሳ አራት ፊደላቶች አሉ። ብዙ ጊዜ 33 ናቸው ይባላል ግን 33 የሚባለው አንድ ፊደል አለች በምንላት ፊደል ማለት ነው። ይች ፊደል እዚህ ጋር እንጻፋለን ትባላለች፣ እንደዚህ ች ትባላለች። እና ይቺ ብዙ ጊዜ አሁን በቅርቡ የተጨመረች ናት። ድሮ ድሮ የለችም ነበር እና ለዛ ይችን እንደ ፊደል ራሱ ብዙዎቹ አይቆጥሯትም፣ ግን እንጠቀማታለን ስንል በተለይ ደግሞ ከውጭ የመጡ ቃላቶችን ለመጻፍ ስለምንጠቀማት በጣም አስፈላጊ ናት። ከዚች ጋር ሰላሳ አራት የአማርኛ ፊደሎች አሉ። ሰላሳ አራት ያው ሰላሳ አራት የአማርኛ ፊደሎች አሉ።

ኦልሞስት ያው ግማሽ በሉት ግማሽ ግማሹን ያመጣውላችሁ ማለት ነው። ግማሹ አስራ ሰባት ነው የሚሆነው አንዷ ይቺኛዋ ተጨማሪናት ማለት ነው። ግማሹ ይቺ ከግማሽ አንድ ጨምረናል ማለት ነው። እንግዲህ ይሄ ካልኳችሁ ወደዚህ ሰላሳ አራት ቢሆኑ ወደዚህ ቆጥራቸው ደግሞ አንድ ሁለት ሶስት አራት አምስት ስድስት ሰባት ናቸው። ሰባት፣ ስለዚህ ወደ ጎን ሰባት ወደታች ሰላሳ አራት ናቸው። እነዚህን ጨረሳችሁ ማለት አማርኛ ማንበብ ትችላላችሁ። ምንም ጥርጥር የለው። መጽሐፍ ማንበብ ትችላላችሁ ማለት ነው። ስለዚህ ምናልባት አሁን አንዳንዴ ውስብስብ ፊደላቶች ምን እናላቸዋለን፣ ለብቻቸው ነው እነሱ ማስተምራችሁ ስምንተኛ የሚጨመሩ ናቸው። ኦልሞስት አብዛኞቹ ስምንተኛ ፊደል ይጨምራሉ፣ ግን ያው እኛ የምንላቸው ሰባት ነው። ወደዚህ የሚቆጠረው ሰባት ነው። እነዛ ቆይታችሁ ማጥናት የሚችሏቸው በጣም ቀላል ናቸው። ለምን ነው ቀላል የሆኑት? ከአራተኛ ፊደሎች ላይ ነው የሚረቡት። ለምሳሌ ኳ ሏ ኳ ሟ ሷ እያለ ስንሄድ ከታች እንደዚህ እንደዚህ ነው የምንጨምርባቸው። እንደዚህ እንደዚህ እንደዚህ ያደረግናቸው ስለምንሄድ ቀላል ነው አረባቡ። ስለዚህ ሰባቱ ናቸው በመደበኛነት የሚታወቁት ማለት ነው። ስለዚህ ዛሬ የምናደርገው እነዚህን ሰባት ሰባት ፊደሎች ወደ ጎንና ወደ ታች ማጥናት ይሆናል ማለት ነው። ኦኬ እሺ። ሀ ሁ ሂ ሀ ሄ ህ ሆ ሆ እንላለን። እንግዲህ ይህ እንዳልኳችሁ አንድ ሌላው ማሳያችሁ ነገር ቢኖር አማርኛ እንደ ብዛቱ ከባድ አይደለም፣ እንደ ብዛቱ ከባድ አይደለም። ለምሳሌ እዚህ ላይ ብትመለከቱ የመጀመሪያ ፊደሎች ምንም አይነት ቅጥያ የላቸውም እንደምትመለከቱት ማለት ነው። ምንም አይነት ቅጥያ የላቸውም፣ እራሱ ዋና ፊደላቸው መጀመሪያ የተሰጣቸው ምልክት ነው እንጂ ከጎን ላይ ወይ ደግሞ ከታች ከላይ የግር ማጠር መርዘም ከጎን ቅጥያ ከላይ ቅጥያ ከታች ቅጥያ የሚባል የላቸውም። በቃ ሀ ወደ ላይ የዞረች ነች ብቻዋን ናት። ለ ራሱ ዋና መልኩ ይሄ ነው። ሀመርኳ መ ሰ ረ ሰ ሸ ቀ እያለን እነዚህኞቹን ላይ ስንመጣ በ ተ ቸ ሀ ነ ኘ አ ከ ኸ ቨ ሁሉም ተመሳሳይ የሆነ እንትና ያላቸው ማለት ነው። ምንም የራሱ ዋና መልካቸው ነው እንጂ ቅጥያ አይጨምርባቸውም። እነማን? የመጀመሪያ ፊደሎች ማለት ነው። አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ ፊደል፣ አምስተኛ ፊደል፣ ስድስተኛ ፊደል እና ሰባተኛ ፊደላቶች ማለት ነው። ስለዚህ ሰባት ናቸው እንደምታዩቸው። የአንደኛ ፊደሎች ምንም አይነት ቅጥያ የላቸውም ዋና የመጀመሪያ መልካቸው ነው ማለት ነው። ወደ ሁለተኛ ፊደሎች ስንመጣ ሁለተኛ ፊደሎች የመጀመሪያውን እንወስድና ምን እንቀጥላለን? ከጎን ቅጥያ እንቀጥላለን። ያው ሁ ቅጥያ ማለት ነው ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ እንላለን። እንግዲህ እነዚህ ሁሉ የምታዩቸው ከጎን ላይ ነው የተቀጠሉት ምናልባትም ረ ከታች ነው የተቀጠለው። ለምን መሰላችሁ? ለምሳሌ ይህኛው ከጎን ነው የሚቀጠለው። ይህ ከታች እንደዚህ ኤል ሸፕ ያለው ነው ይሄ ረ ማለት ነው። ስለዚህ እዚህ ላይ መቀጠል አልችልም። ወደ ታች ነው የቀጠሏት እቺ ቅጥያዋን ወደ ታች ነው የቀጠሏት። ይብላችሁ እንጂ የማንኛውም የአማርኛ ሁለተኛ ፊደል ቅጥያ ይኖረዋል ወደ ጎን ማለት ነው። ስለዚህ እዚ ላይ ቀጥለው ባታ ተመሳሳይ ማለት ነው። ሶስተኛ ፊደሎች የመጣችሁ ከሆነ ደግሞ ያው እዚ ጋር እንደምትመለከቱት ሂ ከእግሯ ላይ ቅጥያ ነው ያረጋባት እግሯን ሸፋፋ ያረጋባታል ማለት ነው። ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ እንላለን። አሁን እዚህ ላይ እሪ የምትባለዋ ዋናዋ ይች ስለሆነች እግሯ ላይ ወደዚያ መቀጠል አንችልም። ይች ነው ወደ ላይ ጥፍ ማድረግ ያልቻሉት ማለት ነው። ወደ ላይ ጥፍ ያደርጓታል። ለምን እራሱ ወደ ጎን የሄደ ስለሆነ በተፈጥሮ ማለት ነው። ስለዚህ ዝሮ ዝሮ ከእግራቸው ላይ ነው ለውጥ የሚያሳዩት ማለት ነው፣ የሶስተኛ ፊደሎች። እሺ አራተኛ ፊደሎች አናታቸው እንት በግራ በኩል አጭር የሆኑና በቀኝ በኩል ረጃጅም እግር ይኖራቸዋል። እነማን አራተኛ ፊደሎች ማለት ነው ያው ሀ ላ- ላ- ሀ ማ ሳ ራ ሳ ሻ ቃ እንላለን። እንግዲህ አራተኛ ፊደላቸው ፊደሎች እግራቸው በቀኝ ክር ረጃጅም ይሆናል ብያቸዋለሁ። እያንዳንዱ የምትመለከታቸው ይህን ይመስላል። ራን ግን የተመለከተን እንደሆነ እግር የለው በተፈጥሮ እንደዚህ ስታዩት። ስለዚህ እሪን መሰለና ወደዛ እንትን አለማለት ነው ረዘም አለማለት ነው ወደዚህ ስለዚህ እግራቸው ላይ ብቻ በጫፋቸው በኩል ረዘም የማለት ባህር ያላቸው ማለት ነው። እነማን አራተኛ ፊደሎች? አምስተኛ ፊደሎች በጣም ቀላል ናቸው። አምስተኛ ፊደሎች እዚህ ላይ ቀለበት ይጨምራሉ። በቀኝ በኩል በቀኝ በኩል በዚህ በኩል የምትጨምሩ አላችሁ። እንደሱ አይደለም በዛ በኩል በቀኝ በኩል ሁሉም ቀለበት ይኖራቸዋል። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቄ ሁሉም በአንድነት ማለት ነው። ስለዚህ ምንም የሚያሻማ አይደለም። በቀኝ በኩል ሁሉም ፌደራሎች ቅጥያ ቀለበት ቅጥያ ይጨመርባቸዋል ማለት ነው። ወደ ስድስተኛ ፊደሎች ስንመጣ ስድስተኛ ፊደል ህ ል ህ ም ስ ር ስ ሽ ቅ። እነዚህን ፊደሎች ለማጥናት ደግሞ ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር እያልን መከፋፈል ይኖርብናል። እንግዲህ እዚህ ላይ እንደምትመለከቷቸው ህ አላይ ላይ እንደዚህ ዝግዛግ ምልክት አላት እዚህ ጋር እችን ያዊቱ ማላት ከሌላኛው ቅ አላት ማለት ነው። ሌሎቹ ይቺ የራሷ የም ልዩ ምልክት አላት። ም- ወደዚ ጠማማ ነች። ወደ ግራ ግሯ ነው። እዚህ ጋር ስም በተመሳሳይ ስም ግሯ ወደዚ ጠማማ ነው። ር የራሷ መልክ አላት። ስ ወደዚ ቅልብስ ያለች ናት። ሽ ቅልብስ ያለች ናት። እያለ ይቀጥላል፣ ሌሎቹም ጋር ማለት ነው። ስለዚህ ስድስተኛ ፊደሎች የየራሳቸው መልክ አላቸው፣ ግን አብዛኞቹ መመደብ ትችላላችሁ ሁሉን ሁሉም ፊደል አንድ ላይ ታወጡና ከዛ የሚመሳሰሉትን እራሳችሁ መደብ መደብ አድርጋችሁ በቀላሉ ማድራት ትችላላችሁ። ግን እንደ ሌሎቹ እንደነዚህ ከዚህ ከአንድ እስከ አምስት እንዳሉት በቀላሉ መያዝ ላችሁ ትችላላችሁ። ግን ባለአንድ እግር፣ ባለሁለት እግር እና ባለሶስት እግር ብላችሁ ከመደባቸዎቸ በጣም ቀላል መንገድ አለ የምትይዙባቸው። እሱን ደግሞ ያው ላይክ፣ ሰብስክራይብ፣ ሼር አድርጉ። በቀጣይ በምሰራላችሁ ቪዲዮዎች ውስጥ አካትቼ እሰራለሁ ማለት ነው፣ ስድስተኛ ፊደሎችን እንዴት በቀላሉ እንደምታጠሯቸው ማለት ነው። እሺ ሌላኛው ሰባተኛ ፊደሎች ናቸው። ከስድስተኛዎቹ ይቀላሉ። ሰባተኛ ፊደሎች አንደኛው ቆብ ነው የሚኖራቸው በቀኝ በኩል ወይ ደግሞ ከአናታቸው ላይ ቆብ ይኖራል፣ ያው እዚህ ላይ እንደምትመለከቱት ወይ ደግሞ እግራቸው ያጥራል። በቀኝ በኩል እግራቸው ያጥራል። ልክ ከአራተኛ ፊደሎች በተቃራኒ ማለት ነው። ያው ያውን በዚህ በኩል በግራ በኩል አጭር ነው፣ በዚህ በኩል በቀኝ አጭር ነው። በተቃራኒ ማለት ነው። ያው ሞ ሶ ስንል ያው ተመሳሳይ ከዛ ሮ ሶ ሾ ቆ እያለ ወይ ከላያቸው ላይ ቆብ ይኖራቸዋል፣ አሊያም ደግሞ በቀኝ በኩል አጫጭሮች ናቸው የሚሆኑት። ሁለት ባህሪን ያላቸው ስለዚህ ሙሉ ፊደሉን አንድ ላይ ስታወጡት፣ ይሄ ፓተርን፣ ይሄ መንገድ ይለያል። በጣም ቀላል ነው ማለት ነው። ይህን ይመስላል ዘዴያቸው። አሁን ቀጥታ ወደ ቆጠራው እንግባ። ወደ ቆጠራው ስንገባ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ

ቄ ቅቆ እንላለን ማለት ነው። እሺ ይህን ካልኳችሁ አሁን ምን እናደርጋለን? ወድታች እነንባቸው ግን እዚህ በላይ ከዚህ በፊት ምን አለ መሰላችሁ እቺ ፊደል ማነች? ሀ ነች። ሌላ ይችስ ማነች? ሀ ነች። ስለዚህ ሁለት ሀ ነው የተማረን ማለት ነው በአማርኛ እዚህ ላይ እንኳን ባየነው ሁለት ሀዎች አሉ ማለት ነው ነው እላይ ስለዚህ እችም ሀነች እችም ሀነች ሁለት እነዚህ አይነት ፊደሎች ለምሳሌ ሁለት አበበ የሚባሉ ጓደኞች እንዳሏችሁ ቆጠሯቸው፣ ሁለት የተለያየ ስም ያላቸው ግን የተለያዩ ሰዎች ማለት ነው። የተመሳሳይ ስም ያላቸው የተለያዩ ሰዎች እንደማለት ነው። እችም ሀለች እችም ሀለች ስለዚህም ምን ይባላሉ? ሞክሸ አሁን ተመሳሳይ ስም ያላቸው ሰዎች ሞክሸ ናቸው ይባላል። እነዚህም ሞክሸ ይባላሉ። ሀ ብቻ አይደለም። እዚህ ላይ እችም አለች ሰ ፊደላለች፣ ሌላ ስማላለች እዚህ ጋር እዚህም ጋር ሰ ፊደል አለች። ስለዚህ ሁለቱ ሰ ሰ ሰ ስለዚህ ሁለት ሰዎች አሉ ማለት ነው። ሶ እነዚህ ሞክሼ ናቸው። እነዚህ ምንድነው ተደገመ እንዳትሉ ነው። ይሄን አዲስ ተማሪዎች ማለት ነው። ስለዚህ ሁለት ሰዎች አሉ፣ ሁለት ሃዎች አሉ። ግን ሃ አራት ነው። ሌላም አሉ፣ ይችም ሃለች፣ ይችም ሃለች። ማለት አራት ሃ ነው ያለ በአማርኛ የፊደል ገበታ ውስጥ። በዚህኛው ረድፍ ብቻ ሁለት አለ፣ በዚህኛው ረድፍ ሁለቶች አሉ ማለት ነው። ሶ

እንላለን ማለት ነው። ስለዚህ አሁን እንግዲህ እያንዳንዱ ቴክኒክ እዚህ ላይ ተምራችኋል ብዬ ነው የማስበው። ለምን ፊደሎች ሞክሼ ፊደሎችን አይተናል፣ ተመሳሳይ ስም ያላቸው ማለት ነው። ከዛ ደግሞ አረባባቸውን አይተናል፣ ወደ ጎንም አንብበናል፣ ወርታችም አንብበናል ማለት ነው። አሁን ደግሞ ወደዚህ እናልፋለን ማለት ነው። እነዚህን በተመሳሳይ ነው የምናያቸው። ያው እንደሚታወቀው እዚህ ላይ ሰባት ናቸው። አንድ ሁለት ሶስት አራት አምስት ስድስት ሰባት ናቸው ማለት ነው። ስለዚህ ያው ወደ ጎን ሰባት ናቸው። እሺ ከዛ በ ቡ ቢ ባ ቤ ብ ቦ። ኦኬ ተ ቱ ቲ ታ ቴ ት ቶ እንላለን ማለት ነው።

ከኩ ኪ ካ ኬ ክ ኮ። ኦኬ። ከዛ ኸ ኹ ኺ ኻ ኼ ኽ ኾ። ስለዚህ እነዚህን ይመስላሉ ማለት ነው። አሁን ምን ይቀረናል? ወደ ታች ላስቆጥራችሁ። የቴክኒኩን ቅድም አይተናል። ምን ብለን ነው ያው አረባባቸው የመጀመሪያ ፊደሎች ምንም አይነት ቅጥያ የላቸውም። ዋና እና የመጀመሪያ መልካቸው ብቻ ነው። ሁለተኛ ፊደሎች ከጎን ላይ ያው እንደምታዩዋቸው ቅጥያ ይኖራል። ሶስተኛ ፊደሎቻቸው ደግሞ ከእግራቸው ላይ ከታች ሸፋፋ ይሆናሉ ወይ ደግሞ ወደ ቀኝ ጠማማ ይሆናሉ ማለት ነው። እሺ ያው እዚህ ላይ እንደምትመለከቱት። ከዛ አራተኛ ፊደሎች በቀኝ በኩል ይረዝማሉ። ለምሳሌ ይሄ ባለ ሁለት እግሮች በቀኝ በኩል ረጃጅም አንድ እግር ቢሆኑ እንኳን ወደ ግራ በኩል ረዣዥም ይሆናሉ፣ ጥፍ ብለው ማለት ነው። ስለዚህ እዚህ ላይ ሀ እንትን ቻ ታ ቻ ሀ ያው እና የራሷ እና እና እኛ ሁለት የራሳቸው ባህር ያላቸው እዚህ ላይ እነዚህ ንዋቸው፣ ከዛ ውጭ ያሉት አካ ሀ ሚለው ተመሳሳይ አረባብ ማለት ነው። አምስተኛ ፊደል እዚህ ላይ ደግሞ ያው ቀለበት ነው። ሁሉም በተመሳሳይ ቀለበት አላቸው፣ በስተቀኝ በኩል ማለት ነው። ስድስተኛ ፊደሎች በስተግራ በኩል የሆነ ቅጥያ ነገር አያጣቸውም። ያው እዚህ ጋር ብት የሆነ ጥምምም ያሉ አይነት ዝግዛግ ነገር የሚበዛበት ወይ ደግሞ ወደ ግራ ያዘነበለ አይነት ምልክቶች ናቸው የሚኖራቸው ማለት ነው። ሰባተኛ ፊደሎች ወይ ከላይ ቆብ ነው የሚኖራቸው አሊያም ደግሞ በቀኝ በኩል አጭር ይሆናሉ ማለት ነው። ላይ በቀኝ በኩል አጭር ቆብ፣ ቆብ፣ ቆብ፣ ቆብ በቀኝ አጭር፣ በቀኝ አጭር፣ በቀኝ አጭር ነው። ስለዚህ ሁለት ባህሪ ነው ያላቸው፤ በቀኝ በኩል አጭር አሊያም ደግሞ ከአናታቸው ላይ ቆብ ይኖራቸዋል። አናታቸው ላይ ቆብ የሚኖራቸው ምን አይነት ፊደሎች ናቸው? ባለ አንድ እግር ፊደሎች። እሱን በቀጣይ እሰራላችኋለሁ ቃል ገብቼላችኋለሁ። ግን አሁንም ቢሆን ለማስታወስ እንዲረዳችሁ አንድ እግር ብቻ ያላቸው በአንድ እግራቸው ብቻ የሚቆሙ ፊደላቶች ከላይ የሰባተኛ ፊደላቸው ቆብ ነው የሚሆነው። ሁለት እግር ያላቸው ደግሞ ሁለት እግር እና ሶስት እግር ያላቸው ፊደሎች በቀኝ በኩል ምን ይሆናሉ? በቀኝ በኩል አጭር ይሆናሉ። ልክ በአራተኛ ፊደሎች በግራ በኩል ነው አይደል? አጭር የሚሆኑት እነዛ ደግሞ በቀኝ በኩል አጭር ይሆናሉ ማለት ነው። በዚህ መንገድ ነው የምትይዟቸው። ሌላው አሁን ወደ ታች ላንብብላችሁ እና የዛሬ ትምህርታችን መጨረስ እንችላለን። በ ተ ቸ ሀ ነ ኘ አ ከ ኸ እሺ ቡ

ሂ ትላላችሁ ማለት ነው። ከዛ አራተኛ ባ ታ ቻ ሃ ና ያው እዚህ ላይ ና ኛ አ ካ ሃ ትላላችሁ። ከዛ አምስተኛ ፊደል ቤ ቴ ቼ ሄ ኔ ኜ ኤ ኬ ኼ ትላላችሁ። ከዛ ኼ። እሺ፣ ከዛ ስድስተኛ ፊደል ብ ት ች ኽ ን ኝ እ ክ ኽ እንላለን። የመጨረሻ ፊደሎቻችን ቦ ቶ ቾ kɔ, ሆ ትላላችሁ ማለት ነው። ስለዚህ የዛሬ ትምህርታችን አይ ቲንክ በጣም ጀማሪ ለሆናችሁ ተማሪዎች በጣም አሪፍ ነው ብዬ አስባለሁ። ይህን አሁን ባይገባችሁ እንኳን ደጋግማችሁ ማየት የምትችሉት ነው ማለት ነው። ሶ እነዚህን ደብተራችሁ ላይ ትገለብጣላችሁ ባገኛችሁ ጊዜ ስታገኙ ደጋግማችሁ ማየት፣ ማንበብ ያስፈልጋል ማለት ነው። እንደ ካወቃችኋቸው በኋላ አማርኛ መጽሐፍ እና ማንበብ በጣም ቀላል ነው። የምሬን ነው የምላችሁ፣ በጣም ቀላል ነው። ከዚህ በተጨማሪ ደግሞ ብቻችሁን እዚህ ላይ መማር ለከበዳችሁ፣ በውስጥ መስመርን አስተምራለሁ። በሳምንት አምስት ቀን፣ በቀን ደግሞ አንዳንድ ሰዓት። ምናልባት ሁሉም ተማሪ በሳምንት አምስት ቀን ተራውን ላይ መቸው ይችላል። ለሱ ደግሞ የማካካሻ ትምህርት እሑድ፣ ቅዳሜ መውሰድ ትችላላችሁ ማለት ነው። በሳምንት ለምትቀጡት ጊዜ ማለት ነው እና በጣም በቂ ነው። ብዙ ተማሪዎች በሁለት ወርና በሶስት ወር ጥንቅቅ አድርገው ፊደላቶችን አውቀው መጻፍ፣ ማንበብ ችለው እየጨረሱ እያጠናቀቁ ይገኛሉ። እናንተም የዚህ ተጠቃሚ መሆን ትችላላችሁ። ዛሬውኑ ስልካችን እዚህ ላይ መውሰዱ ትችላላችሁ። አሊያም ደግሞ ዲስክሪፕሽን ላይ በሚገኙ ሊንኮች ገብታችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ብታዋሩን ከዚያው ላይ አውርተን ቀጥታ ትምህርታችሁ ዛሬውኑ መጀመር ትችላላችሁ ማለት ፈልጋለሁ። ከተረፈ እስከዚህ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ ብያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።